ዓለም ተዋረደች በሰው ፊት። እንግዲህ ለምለም ወደ አዲስ አበባ ስትሄድ የምሳ ገብዣዋን የለምለምን ጸጉር ልብስ አድርጋ ሄዳ ምን አለብኝ ብላ ሳብችን ብላ እንግዲህ ተጎራርሳ ተቀማምሳ ስታበቃ በመጨረሻም እንግዲህ አጅሬው ሊያጎርሳት ሲል ተሽኮራመመች፣ ተሽኮራመመች ማ ስታበቃ በመጨረሻም ሊያጎርሳት ብሎ አምልጦ ጸጉሯን ሲል ጸጉሯ ተሽከርክሮ ዱብ አለ። ይመሳቅነ የኩት ስላ ለርምቱን ላይ ወረካት ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱላ አነጋ ውድ ሰላም ነው በያላችሁ በሰላማችሁ ብዙ ተተረፍ በውድ ቤተሰቦች የምወዳችሁ የማካብራችሁ ዛሬም እንደተለመደው መጥቻለሁ። ለቤት የአዲስ ከሆነችሁ ቤተሰብ በመሆን ተቀላቀሉ። ላለው እንግዲህ ውድ ቤተሰቦች ከመግባቴ እንዳያችሁት ነው አለም እንግዲህ በድጋሚ በታርጋራለች ማለት ነው እና እኔ እኮ ከመጀመሪያው ማለት ነው አለባበሳ የጸጉር አደራረገው ከመጀመሪያው እያሳቀኝ ነበረ። ማለት የሆነ በቃ ስላለመደችው ይሁን አላቀም፣ ብቻ የሆነ በቃ ምንድነው የሚመስለው። ያው ሁልጊዜም እንግዲህ አርቲፊሻል ዊግ እንግዲህ ሁልጊዜም ትርፍ ነገር ነው ያስታውቃል፣ ግን የእሷው ለየት ያለ ነው። ከዊግን ብቻ በጣም ነበረ ከጭንቅላቷ ላይ የተለቀው ማለት ነው ትልቅዬ እንትን የተሸከመች ነበረ የሚመስለው እና በጣም ነበረ እየተለቀው ማለት ነው። እንደሚወጥ እርግጠኛ ነበርኩኝ። ገና ከመሄዷ እንደሚወጥ እርግጠኛ ነበርኩኝ ማለት ነው እና እንግዲህ አይታችኋለሁ። እያስባለሁ ቪዲዮ በመጨረሻ ስትሽኮረመም እንግዲህ፣ የሴት ልጆች የሴቶች መሽኮርመም እኮን ይገርመኛ። መብላታቸው ላይ ቀር እሽኮረመም አሉ አቤት አይና፣ እንግዲህ ሊያወርሳሴ ለት ስትሽኮረመም ሳያስበው ጸጉሯን ያዝ ያደርጋታል። ፀጉሩ ውል ቀላል ወይኔ ወይኔ! እንዴ እኔ እኮ ምለው ማለት ነው፣ እዚህ ጋር ድንጋጤም እንዴት እንደሚችሉት ነው። ከዚህ በፊት ታስታወሰ እንደሆነ የኢቢኤስ አንድ ሰራተኛ እንደዚሁ በቃ በዓል ነበረ፣ ሽርብትን እያለች እናቴ የሆነ በቃ አለ ይደል፣ የሆነ በቃ ልክ እንደ ወንጭፍ ነው፣ ተወንጭፉ በስሳ የተወረወረውና አስባትታል ያለችው የሚገርመው ነገር ደግሞ ኢቢኤሶች ደግሞ ከተያረጉም፣ ኧረ ብስሚላ ኤዲት አይደረግም እንዴ? ምን አይነት ጉድ ናቸው ናቸው ማለት ይህንም ቪዲዮ ብላለቀውታ አልሙ ይህም አይለምም የገጠማት ይሄ ነው። በነገራችን ላይ አንዳንዴ ያው እንግዲህ ኤዲት ማድረግ አቁቷቸው ሳይሆን ው ሰውን ፈታ ለማድረግ ሲፈልጉ ነው እና በጣም ነው አለም ያሳቀችኝ ማለት ነው። እንግዲህ ለምለም ነገሯን ጠብቃ እሷ አዲስ አበባ ስለሄደች የእሷን ጸጉር ልብስ አድርጋ እንግዲህ ምን አለባት እሷ በጎን ትገባበዛለች ማለት ወይኔ ወይኔ፣ የሰው ነገር ዮ አዋረዳት። የሰው ነገር የሰው ነገር እኮ የሰው ነው። የሰው ወርቅ ያደምቅ የሚባለው ለዚህ ነው። ለምንድነው የሰው ይህን ልብስ ሸመጣቸው? ማን ልበሻ እኔ ወላሂ ማለት እውነት ለመናገር እሱ ማለት ንቅል ሲያደርገው የደነገጠው ድንጋጤ በጣም ነው እንትን ያለኝ ማለ በጣም ነው የሳብኩት፣ ደንግጦት ጩሁ ልቅቅ ሲያደርገው በጣም ነው የሳቀኝ ማለት ነው። እና በነገራችን ላይ እውነት ያኔ አያስደንግጥም አይባልም። እነሱ ያው እንግዲህ ሆን ብለው ቢሆን ሆን ብለው ሆን አውቀው ሚሆኑ ሳያውቁ ይህን ማንኛውም ወንድ የባቃላት ፀጉር ነው ብለው ነው የሚያስቡት፣ ፀጉር እንዳልሆነ ያጣሉ። ግን አንዲት ሴት ፀጉሯን አርጋው ከመጣች በኋላ እነሱ ፀጉር ብለው ነው የተጠቀሙት እና በዛ ሰዓት ሳያስቡት እንደው ንቅል ሲል በጣም ይደነግጣል ማለት። ለለበሰው ሰው ብቻ ሳይሆን ለነቀለው ሰው በጣም ነው የሚያስደነግጠው እውነት ለመናገር እና በጣም ነው የደነገጠው ልጁ ራሱ ማለት እጁ ላይ የተጣበቀ ሁላ ነው የመሰለው። ና በጣም ነው ፈታ ያደርገኝ እውነት ለመናገር ይመቻችሁ። ያው እንግዲህ እናንተም ያው አንድ ሁለት እያላችሁ ነው ማለት ነው። በርቱ፣ ቀጥሉበት ማለት ነው። ቀጥሉበት ሚዲያውማ ጭር ማለት የለበትም። እናንተ እያላችሁ ማለት ነው። ሚዲያው ጭር ማለት የለበትም። ቀጥሉበት ማለት ነው። አለምዬ በርቺ። ትችላለች ማለት ነው እውነቴ ነው ትችላለች አዋረጥኝ አዋረጥኝ ብላ ያዙኝ ልቀቁኝ ስትል አይታችኋል በቃ አዋረጥኝ ብላ ቀወጠችው እሱ አባብሎ ለምን ይህን ለበሽ እንዴ በራስ ጸጉር በቂ አይደለም ወይ ምን ቤት እንዴ ልቀቅኝ አዋረጥ ብቻ ፈታ አርገውኛል ለማንኛውም የመቻቸው ቤተሰብ እንዴት አያችኋል እንግዲህ አለምን ቤተሰብ ያላደረጋችዋት የገባችሁ ቤተሰብ አድርጓት ማለት ነው። እኛ ቀመሞች መደጋገፍ አለብን። እንደዚህ ያው፣ ታውቃላችሁ እኛ እንሻላለን። ኢትዮጵያ ካሉ የቤት ሰራተኞች እኛ እንሻላለን፣ ምክንያቱም ቢያንስ እኛ የተሻለ ደሞዝ እናገኛለን። ኢትዮጵያ ያሉት ደግሞ ቢያንስ በኢትዮ መንደር ቢጠቀሙ የተሻለ ገቢ ያገኛሉ ብዬ አስባለሁ። እና ቤተሰብ እያላደረጋችሁ ቤተሰባ አድርጓት ማለት ነው። እሷን እናፈምሳት ፌመሶችን እንዳፈመስን ማለት ነው። እሷን የቤተሰራተኞች እናፈምሳቸው ቅመሞች፣ ይህን ማለት ነው። ብዙ ናቸው፣ አሁን እየመጡ ነው። እናፈምሳቸው ፌመሶችን ብቻ እንከታተል። ትንንሾቹን መፈመስ አለባቸው፣ እነሱ መቀየር አለባቸው፣ ከሰው ቤት መውጣት አለባቸው ብዬ አስባለሁ። ሁላችንም አላህ ስብሃን ወተዓላ ከሰው ጓዳ ከሰው ቤት ያውጣን፣ የራሳችን ቤት የራሳችን የተሻለ ኑሮ አላህ ይስጠን ማለት ነው።